ሰላም። ተደጋጋሚ ከሚደርሱን ስድቦች አንዱ ውሻ የምትል ነች። ስለዚህ ምላሽ እንሰጥባታለን። በእስልምና ውሻ ለምንድን ነው እሱ ጂሃድ የታወጀበት? ክርስቲያኖች ይህንም በጥንቃቄ ልታደምጡ ይገባል። ውሻን መግደል በእስልምናው ያጸድቃል። ስለዚህ ውሾች የምታሳድጉ፣ በተለይም ጀርመን ሸርፈር ያላችሁ ውሾች በውድ ዋጋ ገዝታችሁ ሙስሊሞች ጄኖሳይድ እንዳይፈጽሙባቸው ጂሀድ እንዳያውጁባቸው ጥንቃቄ እንድታደርጉ መረጃ ሰጣችኋለሁ። ለምሳሌ ሱናን ኢብን መጃ 3202 ላይ ነብዩ ውሾች እንዲገደሉ ትእዛዝ ሰጥቷል። ለአንብብላችሁ ኢትወዝና ወዝና ሬት ድዛት ኢቨን ኡመር ሰይድ ለሚሴንጀር ኦፍ አላ ኮማንድ ድዛት ዶግስ ቢ ኪልድ። ምን ብሎ አዟል? ውሾች ይገደሉ ብሎ ነብያቸው አዟል። ይህንን ትእዛዝ ደግሞ ተግባራዊ እንዳደረጉት ሳይ ሙስሊም 15 72 ላይ የእሱ ተከታዮች ውሾች ሲገሉ እንደነበረ የሚናገር ሀዲስ አለ። ላንብብላችሁ አላስ ሚሴንጀር ኦርደርድ አስ ቱ ኪል ዶግስ አንድ ዊ ካሪድ አውት ዚስ ኦርደር ሶ ማች ሶ ዛት ዊ ኦልሶ ኪል ደ ዶግ ካሚንግ ዊዝ አ ወመን ፍሮም ደ ዴዘርት ይላል። ይህንን ትእዛዝ ተቀብለን ከአንዲት ሴት ከበረሃ ከመመጣ አብሯ ውሻዋን ገለንባታል ይላል ስለዚያች ሴትዮ ለፍት ያሳደገችውን ውሻ ነቢያቸው ውሾችን ግደሉ ብቻ ስላለ ገለውባታል ማለት ነው። እናንተም ክርስቲያኖች እንዳይገደልባችሁ ውሾቻችሁ ሙስሊሞች በዙሪያችሁ ካሉ ጥንቃቄ ልታደርጉ ይገባል። ለምንድነው ውሻን የሚገሉት ብላችሁ ካስባችሁ ውሻ፣ ሴት ልጅና አህያ ጸሎትን ያቋርጣሉ ብሎ ነብያቸው ያምናል። ሴትን ልጅ ከውሻ ከአህያ ጋር መድቧት፣ ሱና ኢብን መጃ 950 ላይ የተዘገበ ሀዲስ ነው። ሴት ልጅ ውሻ አህያ ጸሎትን የሚያቋርጡ እንደ ሴጣን አድርጎ ይቆጥራቸዋል እንዲቴል እንመጣበት አለን አንብብላችሁ ኢት ወዝ ናሬትድ ፍሮም አቡ ሄሬራ ዛት ፕሮፌት ሴድ ዘ ፕራየር ኢዝ ሰቨርድ ባይ ዊመን ኤ ዶግ ኤንድ ኤ ዶንኪ ልድገምላችሁ ዘ ፕራየር ኢዝ ሰቨርድ ባይ ዊመን ኤ ዶግ ኤንድ ኤ ዶንኪ ጸሎት በምን ይቋረጣል በምን ከሮፍ ይሆናል በውሻ በሴት እና በአህያ ሴትም ልጅ ከውሻና ከአህያ ጋር የምትመደብ መሆኗን በዚሁ ልብ ልትሉት ይገባል። ሌላኛው ማወቅ ያለባችሁ ነብያቸው የሚነግራቸው እነሱ ማያውቁት ውሻ ቤታችሁ ካለ ይላል፣ የሆነ ነገር አይገባም ይላል። ምን ማይገባ ይመስላችኋል? የዱር እንስሳ ሌባ፣ ሽፍታ፣ እንግዳ፣ ውሻ እንዳይገባ የሚከለክል ይመስላችኋል? እንደ ነብዩ አስተምሮ ነው ውሻ ቤታችሁ ካለ መላእክቶች አይገቡም ብሎ ይሰክሳቸዋል። እናም ብበው አዲሱን ዘ ፕሮፌት ሴይድ ኤንጀልስ ዱ ኖት ኢንተር ሃውስ ት ሃዝ ኢዘሬዶክ ኦር ኤፒክቸር ኢኒት። ውሻ ወይንም ምስል ቤታችሁ ካለ መላእክቶች አይገቡም ብሎ ቆልፎታል። ከዚህ ጋር በተያያዘ አንድ ቀን ነብዩ ይደብረዋል። ከዛ ሚስትየዋ ሙሚናት አይሆና ያለ መልእክተኛ፣ ዛሬ ደብሮታል፣ ምን ሆኖ ነው ምናምን ነገር ስትለው በአክሽ ትናንትና ጅብሪል እመጣለሁ ብሎ ቀረ። ቀጥሮኝ ቀርቶ እኮ አያውቅም። ማለት ጅብሪል፣ ገብርኤል የሚሉት እነሱ ማለት ነው። ከዛ ሲያይ ቤት ውስጥ አንዲት ውሻ ጠረጴዛ ስር ተኝታ ይታያል። ውሻዋን ያባረረና ቤቱን ያጸዳዋል። ከዛ የዛለ ማታ ጅብሪል መጣ አለ፣ ነቢዩ ማለት ነው። ጅብሪል መጣ። ሲመጣ ምን ብሎ ቢጠይቀው፣ ጥሩ ነው ትናንትና እመጣለሁ ብለኸኝ እኮ ቀረ። ቀጠሮ ቀጠረኸኝ ቀርተሀት ታውቅም ለምንድን ነው የቀረኸው? ብሎ እንደጠየቀው ይናገራል። ከዛ ጅብሪል ምን አለኝ አለ እኛ እኮ ውሻና ስዕል ያለበት ቤት አንገባ አለኝ ይላል። ከዛ ምን ቢያደርግ ጥሩ ነው ብዬ ያችን ውሻ እንድትገደል ትእዛዝ ሰጠ። ይሄም ምን የተዘግበል ሱና አንናሲያ 4283 ላይ የተዘገበ ሀዲስ ነው። ይህ ተረተረ ሳይሆን እውነተኛ ሀዲስ ነው። ገብታችሁ አንብቡት። ሌላ አልጨመርላችሁም። ሙስሊሞች ብዙ ጊዜ ማያውቁት ነገር አለ። ውሻን እንደ ነጃሳ ነው የሚቆጥሩት፣ እንደዚሁ ቆሻሻ ነገር አድርገው ማለት ነው። ውሸት ነው፣ እንደዛ አይደለም። ሀዲሱ ሌላ ነው የሚለው። ዘረኝነት ጋም የተያያዘ ነገር አለው። ላምብላችሁ በላችሁ ሱና አቡ ዳውድ ቡክ 16 አዲስ 2839 ላይ ናሬትድ አብደላ ኢብን ሙጋፍል ፕሮፌ ፕሮፌት ሴድ ዌርዶክስ ኖት ስፒሽስ ኦፍ ክሬቸር አይሹድ ኮማን ዳት። they all be killed but kill every pure black one kill every pure black one ነብዩ ፍላጎቱ ምንድን ነው? ከዓለማችን ለሁሉንም ውሾች ማጥፋት ነበር። ግን እንደዛ እንዲያደርግ ፍጥረት ስለሆኑ አልቻላቸውም። ስለዚህ ምን አለ? እያንዳንዱን ጥቁር ውሻ ግደሉ የሚል ትእዛዝ ሰጠ። ለምንድነው ጥቁር ውሻ እንዲገደል ትእዛዝ የሰጠው? የዘረኝነት አይደለም እንመለከተዋለን በደንብ ሌላ ታሪክ ልጨምርላችሁ ጥቁር ውሻ ጋር በተያያዘ ሳይ ሙስሊም 510 ኤሌ የተዘገበ ነው ላንብብላችሁ ኤፕራየር ውድ ቢ ከት ኦፍ ባይ ፓሲንግ ኦፍ አንአስ ወመን ኤንድ ብላክ ዶግ በምን በምን ጸሎት ይቋረጣል በሴት በሀያና በጥቁር ውሻ በጥቁር ውሻ ሌሎች ሱሾች ተዛምን ይላል ይቀጥልና አዲሶ ኦ አቡደህራ ዋት f bላ ዶ ዲስቲንጉሽ ሬ ዶ h የሎ ዶ ጥቁር ውሻን ከሌሎቹ ከቀይ ውሻ ወይም ከቢጫ ውሻ የሚለየው ነገር አለ ብሎ ይጠይቃል። አዲሱ ላይ ያለው ሰው አላ ታቃለ ወንድሜ እኔ ንን ጥያቄ ነብዩን ጠይቄው ነበረ ስ ዩ አስkንግ ከዛስ ሂ ሰድ ከዛ እንደዚህ ያለው ነብዩ፣ ኦኬ ምን አለው? ዘብላክ ዶግ ኢዝ ኤደቨል ጥቁር ውሻ ሴጣን ነው አለኝ። ተረት ተረተረት አትሉ ሀዲስ ነው እንግዲህ ምን ላድርገው። እኔ ሀዲሱ ላይ ነው ያለው። እርግጥ ውሻ ቆሻሻ ነው። እሺ ውሻ ቆሻሻ ነው ብለን እንውሰድ። ከጅብ በላይ ውሻ ሊገማ ሊቆሽሽ ይችላል፣ ብዙ ነገር ይበላል ብላችሁ ስለምታምኑ ማለት ነው። ጅብ የማይበላውን ውሻም ይበላል አይደለም ጅብ እንደውም የተሻለ ጥንብ ሊበላ ይችላል ከውሻ ውሻን እንዳታሳድጉ የከለከላችሁ የጅብ ስጋን ግን ብሉ ብሏችኋል ጀሚያል ተርሚዲ 851 ላይ የጅብ ስጋን መብላት ነው የሚሻልህ ውሻን ማሳደግ ነው የሚያረክስህ የትኛው ነው የትኛው ነው የሚቀፋው ላምብላችሁ እናንተ እኮ ላታምኑ ትችላላችሁ ጀሚያል ተርሚዲ 851 ላይ እንደዚህ ይላል። ኢብን አቢ አመር ሰኢድ አይ አስክ ጃቢር ቢን አብደላ ኢዝ ደሃይና ጌም። ጠያቂው እዚጋ ጀሚያል ተርሚዲ ላይ ኢብን አቢ አመር ነው። ጃቢርም ምን ብሎ ይጠይቀዋል? በሃይና ላይ መጫወት ይቻላል ብሎ ይጠይቀዋል። ይሴድ የስ ይላል፣ አዎ ይላል። ይሴድ አይሴድ ካኒት ቢ ኢትን ተዛምን ይለዋል። አሁንም ሊበላ ይችላል ይለዋል። ይሴድ የስ አዎ ይቻላል አለው። ይሴድ አይሴድ ዲድ ደ ሚሴንጀር ኦፍ አላ ሴይ ዛት ያላ መልእክተኛ ይሄንን ብለዋል። ይሴድ የስ ያላ መልእክተኛ ጅብ ይበላል ብለዋል አዎ። በዚህ ላይ ግን ጅብ ይበላ ይበላ በሚለው ላይ እስቲል ብዙ ሙስሊም ሊቃውንቶች እየተከራከሩበት ነው። አብዛኞቹ የጅብ ስጋ ይጣፍጣል፣ ስለዚህ ይበላል ብለዋል። ወደ ፓኪስታን እንደዚህ እንደሚበላም አንዳንድ ታሪኮች ያሳያሉ። አብዛኞቹ ሊቃውንቶች የተስማሙት ጅብ ይበላል፣ ችግር የለውም፣ ስጋው ጣፋጭ ነው የሚል ሌላውም እንዲበላው ይመስለኛል። እንደዚህ አይነት ምላሾች እየሰጡ ነው። ጅብ ስጋው ጣፋጭ ነው። የዚህንም ሼክ ምላሽ ስሙት። በጣም ታዋቂ ሼክ ነው። አድመጡት ምላሹን